በስተ መጨረሻም ሄሉና ሄሉን ያብስራ ታርቀዋል። እንግዲህ ያብስራም ሄሉሻም በጥያቄ እያጣደፋት ነበረ። እኔ ስንጨረጨር ደስ ይልሻል ወይ? እስከ መቼ ነውስ እያቃጠልሽኝ የምትቆየ ነበረው። እኔ ይህን ነገር ባላደርግ አሁን ዛሬ እንደዚህ ብዬ እሄዳለሁ ባልልሽ ኖሮ እስከ መቼ ነበር የምታንጨረጨርኝ ብሎ ሲጠይቃት ሄሉሻ ዝምታ መርጣለች። እኔ ልመልስል ያብስራ ሄሉሻን እንደዛ በልክ ገፍተህበት ቢሆን ኑሮ ባትረጋጋ ኑሮ እርግጠኛ ነኝ ሄሉ። ያኔ ያብስራና ሄሉ ቀለበት አድርገው ምናምን ከዛ በኋላ የሆነ ቪዲዮ ሰርቶ ነበር ካልጋ ውስጥ ፏፈሽ ብለው ዘምለል ዘምለል እያሉ ቪዲዮ ሰርቶ ነበር። ያንን ነገር ታደርገው ነበር በልክ ሄሉሻ። እና እስከ መቼ ነው ላልከው እልኩ ማን ነው ይሄ? ቶሎ ነገሮችን ባታቆማቸው ኑሮ ያብስራ በጣም እልክ ይዛት ነበር ሄሉሻ ማለት ነው። በዚህ አጋጣሚ የሄሉሻን እልከኝነትም ማወቀ ጥሩ ነው፣ ለወደፊቱ ጥንቃቄ ያስፈልጋልና፣ ያው ትማራላችሁ ብዬ ነው። ሰላም ሰላም፣ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ በያላችሁበት ቦታ ብዙ ትርፍ ይበልላችሁ የኔ ውዶች። ይህን ቪዲዮ ስታዩ ላይክ ላይክ እያደረጋችሁ ቤተሰብ ያልሆናችሁም ቤተሰብ ሆኖ ሀሳብ አስተያየት ካላችሁም ሀሳብ አስተያየታችሁን አስቀምጡ እና ቤተሰብ ይገርማችኋል። ትናንትና እንደዛ እንግዲህ ሄሉሻ በጣም ነበር ሲወረድባት የነበረው። እኔማ ቪዲዮ አልሰራም ብዬ አመሸውና ሌሊት እኮ ነው የረቀኩት ሌሊት አላስችለኝ ብሎ ማለት ነው። አስቀድመን ቦዲጋርዱ የሄሉ ቦዲጋርድ ነው እንጂ ምንም የፍቅር ስሜት የለውም፣ ተው፣ ፍቅር እንዲህ በቀላሉ የሚቀያየር አይደለም ስንል አልሰማላችሁም። ይህ ልጅ አባት ነው ብዬ ተናገር ያለው እኮ ስላየሁት ነው፣ እና ያመጣችሁ ለማንጨርጨር ነው ብዬ ስለዚህ፣ ዛሬ ቦዲጋርዱ ስራው ከዚህ ጋር አቁሟል ማለት ነው። እንግዲህ የመጣበት ፐርፐዝ አልቋል። እና እውነት ለመናገር ማለት ነው የሰው ልጅ በስድብ የሚሞት ቢሆን ኑሮ ሄሉዬ ትናንትና ፊር ብላ ሞታ ነበረ። በፈጣሪ ስም ያንን ያክል ከላይ እስከታች ስድብ እንዴት ነው ግን የምታስቡት? ማለት እስኪ ያስቡት አሁን። ሄሉ ሻይ ያብስራን እንደምታዩዋት ነው ስብስብ ብላ እርግብግብ ብላ ነው። እንደዚህ የምትወደው ልጅ ታስደበድባለች ብላችሁ መገመታችሁ ራሱ በጣም ነው የሚገርመው። እኔ በእርግጥ ያን ያክል አልፈርድባችሁም፣ ግን ደግሞ አንዳንዴ የምንናገራቸውን ነገሮች የምር የሆነ ጥንቃቄ ማድረግ አለብን። የሰውን ልብ ይሰብራል የምንጽፏቸው ነገሮች፣ ብቻ ከባድ ነው። አይን ነበር የሚያፈዘውና እሺ፣ እንደው የትናንቱ ሲሆን ተናዳችሁ ነው። የአብስራ ተመትቶ ተደብድቦ ነው ያው ቀይ ስርም ቢሆን ሲተፋ ስላያችሁ በዛ ተናዳችሁ ነው። ዛሬ አሁን እንደዚህ ሰላም ወርዶ የአብስራም ሄሉም ፍንክንክ እያሉ እየተሳሳቁ ነው። ዛሬ ታዲያ አሁን ስልቡ ምን አመጣው? አስጠላሽኝ፣ አስጠላሽኝ። በነገራችን ላይ እያስጠላቻችሁም እኮ እያያችኋት ነው። በዚህ አጋጣሚ እንግዲህ እናንተ ላይክ እያደረጋችሁ እያያችኋት ነው ቪዲዮዋን ግን ደግሞ ያው አስጠላሽኝ አስጠላሽኝ ከማለት እናንተ ወደ ኋላ አላችሁም። ና ያሳዝናል። እንደዚህ አትሁ። ነገሮችን የሆነ እንዴት ነው አገናዝበን ብንናገር ጥሩ ነው። እና ሄሉ ሻይ እንግዲህ ደስ ብሏታል ዛሬ። አይ ሄሉ አለቀሽ፣ እንዳታለቅሽ እያልኩሽ አለቀሽ። ይሁን ምን ይደረጋል እንግዲህ። እኔ ለሄሉ ሻይ ያለኝ ፍቅር እንዲበቃላለ በጣም ያው አስለቅሳ ስለሆነ ከዚህ ደረጃ የደረሰችው ማለት ነው። በፍቅር መካከል ማልቀስም ማስለቀስም አለና ሄሉሽ ያደባልቃለች አስለቅሳለች። እና መጨረሻም እንግዲህ ባልየው እንዳትሄድ ብላ ያዛ ደረገችው ማለት ነው። የአብስራም ደግሞ ሊሄድበት የነበረው ሀገር ተደርሶበታል። ድሬዷ ነበር ሊሄድ የነበረውና ወይኔ ጉዴ እኔ እኮ ዩቲዩበሮች የተባሉ እንዳለ ማለት ነው። ቦሊን ያረገጠ ሰው እኮ የለም እና ቦሊ መንገዱ ነጻ ስለሆነ ነው እንዴ? ከዛ እየሄዳችሁ የምትከመሩት እንደዚህ? በቀላሉ ከሀገር ምን ጠቅ ብሎ መውጣት ቢቻል ማለት ነው ትልቅ የለ ህጻን የለ፣ ከኢትዮጵያ ምድር እንዳለ ህዝቡ ተነቅሎ ነበር የሚያልቀው። ውጭ ሀገር እየወጣ ነው እንዲህ በአንድ ቀን እናስበርሮ የሚያስሄድ ሀገር አለ ግን እንዴ? እንደዚህ ካለማ እናቴ አሁን ከዚህ ኢትዮጵያ ገብቼ ማለት ነው ኢትዮጵያ አንድ ሳምንት አልቀመጥም፣ በርሬ ነው የምሄደው ሌላ ሀገር ከዩቲዩበሮች መካከል ማለት ነው እኔ በቃ መሄድ አለብኝ ብሎ አምርሮ ተነስቶ ዱባይ ገብቶ ያሳየን ብሩክ ያለማየው ብቻ ነው። እውነቴን ነው። ከዛ በስተቀር ግን ማለት ነው ይሄ በሩ ነው የምናየው። በሩን ቦሌ ምናምን አየር መንገዱ እናያለን። ከዛ ወፍ የለም፣ በረራ የለም፣ ሸረራ የለም። ግን ጥሩ ነው ሄሉሻን እንደዚህ ወደ ራሷ መመለሷ ጥሩ ነው በዚህ አጋጣሚ የቦዲጋርዱ ስራም ስላለቀ ከዛ ደግሞ መውጣት አለብሽ ሄሉዬ እንግዲህ ማለት ነው እኛ ሰው ጠርቶ ሰው የሚያስደበድብ ሰው አንፈልግም እናቴ እኛ ሰው ሲጣላ አንወድም ሰው ሲደባደብ አንወድም እንዴ በድብድብ መካከል የሆነ ነገር ሊፈጠር ይችላል። ያው ለድራማ ብትጠቀሙት ማለት ነው። እና እኔ የምላቸው አሁን ያብስራ ትናንት እንደዛ ቡልቅ አድርጎ የደማው ደም አሁን ደም ነው የምትሉት ቀይ ስር ወይም ደግሞ ቪንቶ ነው? እና እውነት የሚመስለው እኮ ደግሞ ልክ እንደ ልዑላችን እዚህ ጋር አልኮሉን ቀባቀባ አድርጎ ቢመጣ ጥሩ ነበር። ዛሬ ምንም ጠፋ፣ ቁስል እንኳን የለውም ያብስራ እና በዚህ አጋጣሚ ያው ድራማው ተፈጽሟል። እንግዲህ የፊልሙ ርዕስ የነበረው አጨቃጨቀቻቸው ነበር የሚለው ማለት ነው። ምክንያቱም በጣም ብዙ ነበር ያጨቃጨቀቻቸው። ይሄዱሻ ና ከሴት እስከ ወንዱ አደባልቃ አደባልቃ መጨረሻ ደግሞ አሸናፊ ሆናለች። እንግዲህ ልዑል ራሱ ዛሬ ወደ ቀልቡ ተመልሷል። እኔ እኮ ልዑል እንዲ ቦግ የሚልበት ማለት ነው የአብስራ ሲናገር ነው። አንተ የአብስራ አታስለቅሳት አለ ማለት ነው ዛሬ እና ባለፈው እንደዛ ልዩ ስታንጫራ ዝም ያልክበት ምክንያት እኮ ነው ያልገባኝ። ኔ እንዴ ጓደኛ ጓደኛ እስከማይመስለኝ ድረስ ነው የመሰለኝ በዛ ሰዓትና ዛሬ ግን ኦሪጂናሉ ልዑል እንደተመለሰ ገባኝ። ሌላው ደግሞ ምን አየው መሰላችሁ? አቤት ግን እኛ እግዚአብሔርን የእኛ ነገር ግን ላይክ እንደ መልካችን ባህሪያችን በጣም ነው የሚለያየው። ና የአብስራ ልዩን አታስከፋት ማለት ልዩ የምትሆነው ሴት ላንተ የምትሆን ሴት ነች። ተዋት፣ አታርቃት፣ አታስከፋት። ያብ ስራና ሄሉ፣ ያብ ስራና ሄሉ እያላችሁ አደል እንዴ? ምንድን ነው ሰላም ስለወረደ ደስ አላላችሁም ነው? አዎ፣ ልዩ እኮ የወዛ ጋር ቆማ እንግዲህ ባሏን አሆይ ሎጋ እያለች ለመዳር እየተዘጋጀች ነው። ምንድን ነው ወደኋላ የሰው ልጅ መመለስ። እነሱ እንደሆን ኮሜንት ከላይ እስከታች ነው የሚያነቡት። ኮሜንት አናነብም ይላሉ እንጂ ውሸታቸው ነው አድርገው ነው የሚያነቡት። እና ልዩ በራሷ በገዛ ፈቃዷ ባሏን ሰጥታለች። ወደ እሱ መመለስ ይሄ ሌላ ታሪክ መፍጠር ነው። ሄሉሻየ ከዚህ በፍቅር እያበደች እንደገና ወደ አንተ አታረቃት ምናምን አይባልም። የእነሱ ነገር ያበቃለት ነው እንግዲህ። ግን ቤተሰብ ማለት ነው የምር፣ ማርያምን ብዬ ነው የምምልላችሁ የሆነ ቦታ ላይ ቁጭ ብላ እነሱን ስትመለከት ምናምን፣ እናንተ ልቤ ድርጭ ድርጭ ያለው ማለት ነው ማለት እች ልጅ በጣም የምትወደው ያብስራን እና በዛ ደረጃ ከፊት ላይ ሌላ ሴት እንደዛ በፍቅር ቅልጥ እያለ ስታየው ምናምን አይሰማትም ብላችሁ ታስባላችሁ? የምር በጣም ነው የሚሰማት። ና እኔ በሆን ቆሚያ ላይም ቆሚያ ላይም እንደዛ ሲሆኑ ማለት ነው። አይ ልዩ፣ እኔ እንጃ፣ ፈጣሪ እንደው ለአንድ ያለውን ሰው ይስጥሽ ነው የምልሽ፣ እኔ ማለት ነው። ግን ለወደፊቱ ክፋት ካላሰብሽ ነው ለሄሉሻ መልካም ሰው ከሆንሽ ፈጣሪ የሚያስተስተን ሰው የአንችን የሆነን ሰው ወደ አንቺ ያምጣልሽ በነገራችን ላይ ማለት ነው እነዚህ ሰዎች በዚህ አያበቁም እመኑኛ አሁን የሆነ ነገር ይፈጠራል ምናምን ድራማ ይጀምራሉ እንደገና ግን ደግሞ እስኪ በቃ እኛ እናስተውል የምር ሄሉን በጣም ነው የምሰድቧት እና በፈጠራችሁ በቃ ሄሉን አትስደቧት ሌላው ነገር ደግሞ ቤተሰብ የአብስራ ማስተካከል ያለበት ነገር አለ። እኔ ይሄ እኮ ነው ችግሬ። በቃ የአብስራ ሄሉ ሲያወራ እንደዚህ የሚያምዘገዝጋት ነገር አይመቸኝም። ለምንድነው ይችን ነገር የማታስተካከለው የአብስራ? የሰው ልጅ እኮ ሲፋቀር ብቻ አይደለም እኮ ክብር መሰጣጣት ያለበት፣ ሲጣላም ራሱ በአግባቡ ማውራት አለበት አይደል እንዴ? ተከባብራችሁ ክብራችሁን ጠብቃችሁ ማውራት አለባችሁ። እና ያው ስራ ሲታረቁ እቅፍ ያደርጋታል ምናምን ፍቅር ይሰጣታል። ነገር ግን ሲጣሉ ደግሞ ሌላ ሰው ነው የሚሆነው፣ እያነሳ ነው የሚያምዘገዝጋት። እና ዛሬ ራሱን ማምዘግዘጉን አልተውም። እና እችን ነገር አስተካክል በቃ ለሄሉ ክብር ይገባታል። ክብር ስጣት። ሰው እንደዚህ ሲያይ ልክ ክብር እንደሌለ ነው የሚያስበው ማለት ነው። ክብር እንደማሰጣት ነው የሚያሳየው። ምክንያቱም ሰው በድርጊት ነው የሚረዳው የውስጥን ፈጣሪ ብቻ ነው የሚያውቀው። እኛ ግን ድርጊትን ነው የምናየው። ስለዚህ እንደዚህ እያነሳ አትወሮራት። ክብር ለሄሉ ሻዬ። ድል ለሄሉ ሻብያለሁ። ዛሬ እንግዲህ እሷ ድል ስለሆነ ማለት ነው።